በኢውሮፓ ሊጉ ማንችስተር ዩናይትድ መጥፎ የሚባለውን የውድድር ዘመን ለማትረፍ ዛሬ ቢልባውን ያስተናግዳል ወይም ደግሞ አትሌቲክ ክለብን ያስተናግዳል። ይህ ጨዋታ ባለፈው ሳምንት በተጠበቀው መልኩ አልተጠናቀቀም። የኦፕታ ሱፐር ኮምፒውተር ከ45 በመቶ በላይ ግምት የሰጠው ለአትሌቲክ ክለብ ነበር፣ ለዛው ለባስክ ክለብ በተለይም ደግሞ እንደ ቅዱስ ደብራቸው ወይም ደግሞ እንደ ካቴድራቸው ካቴድራል በሚመለከቱት ስቴዲየም ላይ ሄዶ እነሱን ማሸነፍ የሚታሰብ አልነበረም። ዘንድሮ በላሊጋው ሁለት ጌሞችን ነው በዛ ሜዳ የተሸነፉት። በዩሮፓ ሊጉ ደግሞ ምንም ሽንፈት አላስተናገዱም። ኤርኔስቶ ቫልቬርዴ የባስክ ሕዝብ የሚገባውን ዋንጫ ለመስጠት ጥሩ እርምጃ ተጉዘው እየመጡ እንደነበረ ማንሳት እንችላለን። ስድስት ጌሞችን አድርገው ምንም ጌም ሳይሸነፉ ይጓዙ ነበረ። ከአያክስ አምስተርዳም በኋላም ሰባት ተከታታይ ጨዋታዎችን ያልተሸነፈው ቡድን ለመሆን እየተዘጋጁ ነበር። ነገር ግን አልተሳካላቸውም። የዳኒ ቪቪያን ቀይ ካርድ ብዙ ነገሮችን አመሰቃቅሎባቸዋል። ማንቸስተር ዩናይትድም የበላይ ሆኖ ወጥቷል። በመጀመሪያው አጋማሽ ብቻ ሶስት ለባዶ በሆነ ውጤት ማንቸስተር ዩናይትድ እየመራ ወደ መልበሻ ክፍል ሲያመራ ነገሩ እዛ ጋር እንዳበቃ ያስታውቅ ነበር ብዙ የተፈራው እንኳን ወደ ሲኦል መጣችሁ የተባሉት ማንችስተር ዩናይትዶችም ሲኦልን መዝናኛቸው አድርገው የተመለሱበትን ሳምንት ከተመለከትን አንድ ሳምንት ሆነ። ዛሬ ቢልባኦ ወደ ኦልትራፎርድ ይመጣል። የዩናይትድ ደጋፊዎችም በክለቡ ታሪክ ሁለተኛ የሆነውን ቲፎ ለማሳየት እየተዘጋጁ ይገኛሉ። ባለፈው እንግዲህ ከዚህም በኋላ የሚያቆም ማንነት እንደሌላቸው የሚጠቁም የክለቡን ታሪክ ወደ ኋላ ተመልሶ የሚዘክር ምስል አሳይተው ነበር በስቴዲየም ውስጥ ። ዛሬም የሚያሳዩት ምስል ደጋፊዎችን ጠይቀዋል። አክራሪ ደጋፊዎቹ በክለቡ ውስጥ ያሉ እና ምን አይነት አቀራረብ ይኖረን በቲፎ አዘገጃጀቱ ላይ የሚል ጥያቄ አቅርበዋል። የሚጠበቅ ነው የሚሆነው። የሚወራው ሁሉ ሰሞኑን ስለ ደጋፊው ነው። ደጋፊው የሚገባው እንዲህ አለ ስሜት እንዲህ ያለ ደስታ እንዲህ ያለ የክብር ጨዋታዎች እንደሚሆኑ ማወቅ ይቻላል። እንዲያም ቢሆን ግን ማንችስተር ዩናይትድ ሲዝኑ በአውሮፓ በሚገኝ ክብሩ የሚሻር አይደለም ፈውስ ይሆናል ተብሎ አይታመንም። ግን በቀጣይ አመት ለሚደረግ አዲስ መነሳሳት ወይም ደግሞ በቀጣይ ለሚጀመር አዲሱ ፕሮሰስ የመነሻ ነጥብ ሊሆን ይችላል ተብሎ ግን ይታመናል። አሰልጣኝ ሩበን አሞሪም እንደሚሉትም በአውሮፓ ሻምፒየንስ ሊግ መሳተፍ አስፈላጊ ነው ግን ዘንድሮ የውድድር ዘመናችን አስቀያሚ መሆኑን የምናገኘው ዋንጫ አይሽረውም። ምናልባትም በፕሪሚየር ሊጉ ታሪክ መጥፎ ቡድን ሆነን ከአውሮፓ ሊግ ዋንጫ ጋር ልንጨርስ እንችላለን የሚል አስተያየትን ሰጥተዋል። በአርባ ዓመታት ውስጥ በማንችስተር ዩናይትድ ክለብ ታሪክ የታየው መጥፎ መጥፎ እጅግ መጥፎ ቡድን ይሄኛው እንደሆነ ማንሳት እንችላለን። በአውሮፓ ሊግ ላይ ያለው አቀራረብ ግን ከዚህ ተቃራኒ ነው። ለዛም ነው ዛሬ የኦፕታ ሱፐር ኮምፒውተር በዚህ ጨዋታ ላይ ከ45.2 በመቶ በላይ የማሸነፍ ንጻሬ የሰጠው ለማንቸስተር ዩናይትድ ነው። በቢልባኦ ቤት ግን እንዲህ ያሉ ነጥቦች እየተሰሙ ነው እያሉ ነው የባስክ ሚዲያዎች እንደሚዘግቡት ከሆነ ማንችስተር ዩናይትድ ሊጠነቀቀን ይገባል እያሉ ይገኛሉ። ምክንያታቸው ደግሞ አንድ ጎል በቶሎ ማስቆጠር የምንችል ከሆነ ማንችስተር ዩናይትድን ክፍተቶችን ተጠቅመን ማሸነፍ እንችላለን የሚል እምነት አላቸው ነው የተባለ የሚገኘው። ባለፈው ሳምንት ዳኒ ቪቪያንን በቀይ ካርድ ማጣታቸው እንዴት እንደሰባበራቸው አይተናል። በዚህ ሳምንት ደግሞ የቡድኑ ዋነኛ የማጥቃት መሳሪያ የሆኑትን ሶስት ተጫዋቾች በጉዳት አያገኙም። ኦይሃን ሳንሴት ባለፈው ሳምንትም አልነበረም በዛሬው ጨዋታም የማይኖር ነው የሚሆነው። ከዛ ባለፈ ኒኮ ዊሊያምስ፣ ኢናኪ ዊሊያምስ፣ የዊሊያምስ ብራዘሮች በዛሬው ጨዋታ የጨዋታው አካል እንደማይሆኑ የተረጋገጠ ጉዳይ ሆኗል። ስለዚህ የሚጠበቀው ነገር የኤርኔስቶ ቫልቬርዴ ልጆች ያለነዚህ ወሳኝ ሶስት ተጫዋቾቻቸው እንዴት ባለ መልኩ ነው ማንቸስተር ዩናይትድ ሜዳ ድረስ መጥተው ውጤት የሚቀለብሱት የሚለው ነገር የሚጠበቅ ነው። ከዚህ ቀደም በሁለቱ ቡድኖች ግንኙነት ወደ ባስክ ሄዶ ማንችስተር ዩናይትድ አሸንፎ አያውቅም ነበር። በአንድ አጋጣሚ አምስት ለሶስት፣ በሌላ አጋጣሚ ሁለት ለአንድ ተሸንፎ ነበር። ኦልትራፎርድ ላይ ግን መጥተው አሸንፈው ያውቃሉ። እነሱ ሶስት የዛሬውን ጨዋታ ሳይጨምር ሁለት ጨዋታ አድርገዋል። ከዚህ ቀደም በ1957 ኦልትራፎርድ ላይ መጥተው ሁለት ለባዶ በሆነው ውጤት ተሸንፈው ዩናይትድ ከሜዳው ውጭ ባገባ በሚለው ህግ ወደ ቀጣዩ ዙር አልፎ ነበር። ከዛ ባለፈው 2012/13 የሰር አሌክስ ፈርጉሰን የመጨረሻ የውድድር ዘመን መቃረቢያ ላይ በነበረ ጨዋታ ዩናይትድ ከሻምፒየንስ ሊጉ ወርዶ ዩሮፓ ሊጉ ላይ ይሳተፍ ነበር። እነ ባዘል ከነበሩበት ምድብ ነበር ሶስተኛ ሆኖ የጨርሰው ያኔ በባስክ የነበራቸውን ጨዋታ ሁለት ለአንድ ያሸንፉ እንጂ ሁለተኛውን ጨዋታ በኦልትራፎርድ ሶስት ሁለት ያሸነፉበት ጨዋታ የሚዘነጋ አይደለም። አሁን በቦርንምዝ አሰልጣኝነት የሚገኘው አንዶኒ ኢራዮላ የማይረሳ ትሪክ ያሳየበት ጨዋታ ነበር። ሶስት አራት የማንችስተር ዩናይትድ ተጫዋችን አሸማቆ ኳሷ አንግሉን ታካ የወጣችበት ሃይላይት በዩሮፓ ሊግ በተደጋጋሚ እንደ ማስታወቂያ ስትቀርብ አይተናል። እንደ አርቲዛ ዱሪዙ፣ ቤልዲያ ከዛ ባለፈ ኢከር ሙኒያይን፣ ሃቪ ማርቲኔዝ፣ አንደር ሄሬራ ሄሬራ እንኳን ማንችስተር ዩናይትድም የተድም ራሱ መጥቶ ተጫውቷል። ራሱ አንዶኒ ኢራዮላ ኦስካር ዲ ማርኮስ አሁንም በቡድኑ ውስጥ የቢልባኦ የዛ ትውልድ ቀሪ አካል ሆኖ የቡድኑ አንበልም ሆኖ የተመለከትነው ነው። ከቀይ ካርዱ በኋላ ባለፈው ሳምንት ተቀይሮ ሲወጣ ተመልከተ ነዋል። እነዚህ ተጫዋቾች ማንችስተር ዩናይትድን አፈራር ሰውት ነበር ያንን ነገር ዳግም ይደግሙታል ዛሬ የሚለው አጓጊውና የሚጠበቅ ጉዳይ ይመስላል። በእንግሊዝ ውድድር ግን መጥፎ የውድድር ዘመን እያሳለፉ ክለቦች እንዴት ባለው ሁኔታ በአውሮፓ ውድድር ላይ ሩቅ መጓዝ ችለዋል የሚለውን ከተመለከትን ቀደም ብለን ማየት ያለብን ሚድልስ ቦሮ ነው። 2005/2006 የውድድር ዘመን ሚድልስ ቦሮ ለፍጻሜ መድረስ ሲችል በእንግሊዝ እግር ኳስ 14ተኛ ደረጃን ይዞ ነበር የጨረሰው በሊጉ ማለት ነው። ከዛ ባለፈ ከሚድልስ ቦሮ ባለፈ ሌላ ቡድን መጥቀስ ካለብን ፉላም ነው። የማርቲን ዮሉ ፉላም 2009/2010 ላይ በአውሮፓ ሻምፒዮን በዩሮፒያ ሊግ ወይም ደግሞ በተለምዶ በሰዓቱ የአውሮፓ ማህበረሰብ ዋንጫ በሚባል ስያሜ በተሰጠው ጊዜ በውድድሩ እስከ ፍጻሜ መጓዝ ሲችል እንደ ዩቬንቱስ ያሉ ቡድኖችንም ጭምር ከውድድሩ ውጭ እያደረገ ነበር። ያኔ በሴቪያ ዋንጫውን መጨረሻ ላይ ይነጠቁ እንጂ በኡናይ ኤምሬ ቡድን። ነገር ግን ከዛ አስቀድመው በሊጉ የነበራቸው የደረጃ ሰንጠረዥን ከተመለከታችሁ አስራ ሁለተኛ ደረጃ ላይ ነበር። አሁን ማንቸስተር ዩናይትድና ቶተናም ለፍጻሜ ሊደርሱ ይችላሉ፣ ግን የደረጃ ሰንጠረዡ ላይ ካያቸቸው አስራ አምስተኛ ና አስራ ስድስተኛ ደረጃ ላይ የሚገኙ ቡድኖች ናቸው። ይሄንን ስትመለከቱ እግር ኳስ እንደዚህ አይነት ኦድ የሆነ ነገርን በአመት አንዴ ወይም ደግሞ በሆኑ ዘመናት አንዴ ታሳየናለች። ሴቪ 12ኛ ደረጃን ይዞ ጨርሶ የአውሮፓ ሊግን አሳክቶ ጨርሷል። ማንቸስተር ዩናይትድ ወይ ቶተናም ይሄን ሊያደርጉ ይችላሉ። ዛሬም በጉት የሚጠበቀው ይሄ ጉዳይ ይመስላል። ስለዚህ ማንቸስተር ዩናይትድ የፕሪምየር ሊጉ መጥፎ ቡድን ሆኖ ከመጥፎ ቡድኖች መካከል አንዱ ሆኖ በጣም ዘ ወርስት ፐርፎርማንስ እያሳየ ያለው ቡድን ሆኖ ከ14 ጨዋታዎች በላይ ተሸንፎ አርባ ነጥብ ላይ እንኳን መድረስ ሳይችል የአውሮፓ ሊግ ዋንጫ ተፋላሚ መሆኑን የሚያረጋግጥበት ይሆናል። ግራ ነው የሚያጋባው። ለምን ሲባል ግን የሚያቀርቡት አንድ ነገር ነው ፊዚካሊቲ ነው። በፕሪምየር ሊጉ ካለው ፊዚካሊቲ አንጻር በአውሮፓ ውድድሮች ላይ ያለው ፊዚካሊቲ መጠን የተለያየ መሆኑ ክለቦች፣ በተለይ እንግሊዝ ክለቦች እንደ ቶተናም እና ማንችስተር ዩናይትድ ያሉ ቡድኖች በሊጉ ማድረግ የተሳናቸውን በአውሮፓ ውድድር እንዲያደርጉ ይፈቅድላቸዋል። ማንችስተር ዩናይትድ ዘጠና ስምንት በመቶ የማሸነፍ ንጻሬ ይዞ እዚጋ ይገኛል። ምንም ጨዋታዎችን ስላልተሸነፈ ማለት ነው። ዘንድሮ 36 ክለቦች በኮንፈረንስ ሊግ፣ 36 ክለቦች በኤሮፓ ሊግ፣ 36 ክለቦች በአውሮፓ ሻምፒየንስ ሊግ ተሳትፈዋል። ከነዚህ ክለቦች መካከል ምንም አይነት ሽንፈት ሳያስተናግድ አሁንም በአውሮፓ ውድድር ላይ ያለው ቡድን ራሱ ማንቸስተር ዩናይትድ ብቻ ነው። በዛሬው ዕለትም ይሄን የሚያስቀጥል ከሆነ መቶ በመቶ ምንም አይነት ጨዋታዎችን ሽንፈት ሳያስተናግድ የፍጻሜው ተፋላሚ የሆነ ቡድን የሚሆንበትን አዲስ ታሪክ በራሱ በክለቡ ታሪክ ውስጥ የሚያስመዘግብ ነው የሚሆነው። ኦልድራፎርድ ለመጨረሻ ጊዜ እዚሁ ሜዳ ላይ ያሳየችንን ተአምር ታስታውሳላችሁ? ሊዮን አራት ለ ሁለት ይመራ ነበር። ማንችስተር ዩናይትድ ሶስት ጎል ያስፈልገው ነበር። እነዛን ሶስት ጎሎች ያስቆጠረው በሰባት ደቂቃዎች ነው። ስለዚህ በእግር ኳስ ሁሉም ነገር አበቃ አይባልም። ኢትስ ሀፍታይም እያሉ የሚያወሩት ከጨዋታ በኋላ ቡድኖች ወይም አሰልጣኞች ወይ ተጫዋቾች ከዚህ በመነሳት ነው። ማንችስተር ዩናይትድ ማዝራዊን ከአንድ ጨዋታ እረፍት በኋላ በዛሬው ጨዋታ መልሶ የሚያገኝ ይሆናል። እንዳማዲያሉ ያሉት ተጫዋቾች በቋሚነት ጨዋታውን ሊጀምሩ እንደሚችሉ ይጠበቃል። ማቲያስ ዴሊክት ከጨዋታው ውጭ መሆኑ የተረጋገጠ ተጫዋች ነው። ኢናኪ ዊሊያምስ፣ ኒኮ ዊሊያምስ፣ ኦያን ሳንሴት፣ ዳኒ ቪቪያን ከአትሌቲክ ክለብ ስብስብ ውጭ የሆኑ ተጫዋቾች ናቸው። የማንችስተር ዩናይትድን መጥፎ የውድድር ዘመን መፈወስ የሚችል ቁስሉን መሻር የሚችል ዋንጫ መሆን ይችላል ወይ? ሀሳባችሁን በኮመንት ሴክሽናችን ላይ ልታስቀምጡልን ትችላላችሁ። መልካም የጨዋታ ጊዜ ይሆንላችሁ።